ሰርድ ላይ ያለው ኤንድ ኤች ኦኬ። ኤ ኤንድ ኤች ይኸው ተገኘልክ። አገር ቤት የምትኖር ኦኬ። እድሜዋ ከ20 ነው። አንተ ያንተ አይደለም። ከ20 ይሄ አሞራው ነው ያንተ። እድሜዋ ከ ከ20 ከ19 እስከ 20። እድሜሽ ስንት ነው? 19 19። ይኸው ከ19 እስከ 20። እምነቷ ኦርቶዶክስ። ይኸው ማተማር ጋር አለች። እሺ ስራ ባይኖራትም ለስራ ጉጉት ያላት ቆንጅዬ ያው ቆንጅዬ ናት። እና ሞያ ከሌላት እኔ አስተምራታለሁ ብሏል። ሀገር ውስጥ የምትኖር ብሏል። ይህንን መስፈርት ሁሉ ታሟያለች። አንቺ ሀገር ቤት ነው የምትኖሪው? ኢትዮጵያ ውስጥ ነው የምትኖረው? ሰማክ። ሚውትክን አብራና እያት። ሚውትክን አብራና እያት። ሰማችኝ? የሚያያት በሚውቱ ነው እንዴ? ሚውትክን አብራና እናግራ ትላለሁ ብዬ ሚውትክን አብራና እያት አልኩኝ። የምር በጣም ነው የምታምሪው። አመሰግናለሁ። ኤኬ ተመስጧል። ኤንድ ኬ ያንተ ናት። አውራት መጀመሪያ በጣም ምሳሪው ስራ በጣም ነው ደስ የሚለው። ማሪም በጣም ነው ያደነቅኩሽ። አመሰግናለሁ። ሞክረው ደግሞ ያልተሳካላቸው ደግሞ ይኸውልሽ፣ ይበሳጩብናል ባልፈልገን ያጣንላቸው ደግሞ እንደ መሪም አይነቶች እና ፎሎ የመሰለው ነው የሚያወሩ። ፎሎ ኤኬ ፎሎ፣ ተደራረጉ ፎሎ አድርጊው አንቺን በውስጥ ቁጥሩ እንዲልክልሽ እሱ የሚኖረው ዱባይ ነው።

ኦርቶዶክስ እኮን ለመኖርም ለሃይማኖት የሚሻለው ኢትዮጵያ ውስጥ ነው። እሺ ያስማለቸው። እሺ ተደራረጉና፣ በውስጥ ደግሞ ጨርሳችሁ ለሰርግ ስትደርሱ ሰርጋችሁን ስፖንሰር የሚያደርገው ይሄ ቤት ነው። ኦኬ፣ አቡዬ እናመሰግናለን። እድሜ ጤና ይስጥሽ። ክበር ይልን። አሚን አሚን። እንኳን ደስ አላችሁ የአብርሃም እና የሳራ ይሆንላችሁ። ደስ ብሎታል፣ በጣም ደስ ብሎታል። አፈሩና ሁለቱም ሄዱ። አፈሩ ማች ያደርጋሉ። ሁለቱም ልጅግር ናቸው። የቅድሞቹም ማች ያደርጋሉ በጣም የአሁኖቹም በጣም ማች ያደርጋሉ። ደስ ይላል። ሁለት ሰክሰስፉል ሆኗል። አሁን ወደ ልጅ አቡሽ በጣም ቆየረ። አንደሽ አንደ አንዱ አመተሽ ሰጁ ልጃቡሽን ልጅ አቡሽን የምትወስድ የምር ልጁ ግን ፈዘዝ አይደለ፣ ተመሰጠ ልጅቷ ታምራለች። ልጅ እግር ናት፣ ደግሞ አስራ ዘጠኝ አመቷ ነው ገና። ወይ ነኝ እናት ምሳ ቀርቦልኝ ነው እሺ ቤተሰብ አስገቡ ለልጅ አቡሽ ለመሲ፣ ለአሞራው፣ ለሳካ መስፈርቶቻቸውን ሰምታችኋል ወይስ ልድገምላችሁ? አሁን ሰባት ሺህ አንድ መቶ ሰው አላችሁ። አዲስ የገባ ሰው ስላለ መስፈርታቸውን ልድገመው። ኤስአር ቪዲዮ አብርታች ነው። ቪዲዮ አብሪ። ቅድም ገብታ እኮ ቪዲዮስ አታበራን። የነቀልኳት አይደል እንዴ? ቪዲዮ ለምን አታበሪም? አብሪ፣ ህጉ ነው እኮ። መጀመሪያ ህጉ እንደገባችሁ ቪዲዮ ማብራት ነው። ማን ነው የሚነካካው? እኔ ግን ያልገባኝ ነገር ሞዲሬተሮች፣ ኧረ በእናታችሁ ተው፣ ገስቱ እንትን አትበሉት

አመሰግናል። ይማር በጣም ደስ ይላል። ሁሉ ነገርሽ ደስ ይለኛል። ያው ብዙ ጊዜም ገብቼ ባላይሽ ደስ ይለኛል። ቀይ አይደለችም፣ እንደ ቀይ አይደለችም። ኧረ ይኸው በትልጉ ላድርጋት፣ ፀይም ናት። ቀይ ሴት ይፈራል፣ በጣም ቀይ ሴት አይፈልግም። ፀይም ናት። ኧረ ካሜራው ነው። አሁን ቆይ እሷ ቀይናት ቤተሰብ እናንተ ፍረዱ እ ሌላ ብመርጥ ደስ ይለኛል። ማሪ ቀላሽበት ሌላ፣ ያው ችግር የለም አቡዬ። እኔ ሲጀመር ያው በዚህ አጋጣሚ አንቺን ላናግርሽ ነው